ብዙ ሰው ስለ ደም ግፊት ያውቃል። የደም ግፊት አንዳንዴ በግላችንም እንለካለን ወይም ደግሞ ወደ ጤና ተቋም ሄደን እንለካለን። ታዲያስ የደም ግፊት ስንለካ አንዳንድ ሳናውቅ የምናደርጋቸው ስህተቶች አሉ። እነዚህ ስህተቶች ምንድን ናቸው? የደም ግፊት ስንለካ እንዴት መለካት አለብን? ምን ማስተካከል አለብን የሚለውን አጠር ያለ ውይይት ዛሬ አብረን እንወያያለን። ቆይታችን እስከ መጨረሻው ከኔ ጋር አድርጉ። ወደ ውይይቱ አብረን እንለፍ። ታዲያስ ጤና ይስጥልኝ። የጤና ክሬቲቭ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ በየሳምንቱ ስለ ጤናችን በተለያየ ርዕስ ዙሪያ ላይ አብረን የምናወያይበት ፕሮግራም ነው። እንግዲህ ዛሬ የመወያ ርዕሳችን የሚሆነው የደም ግፊት ስትለኩ በምን መልኩ መለካት አለባችሁ የሚለውን ውይይት አብረን እንወያያለን። ምክንያቱም አንዳንድ ጊዜ ካለማወቅም ሊሆን ይችላል ወይም ደግሞ ከቾኮላ ሊሆን ይችላል የደም ግፊት ስትለኩ በትክክል ማትለኩበት ሁኔታ ይኖራል እና ታዲያስ በምን መልኩ መለካት አለባችሁ? የደም ግፊት ስትለኩ ምን ምን ማወቅ አለባችሁ? ምን ማስተካከል አለባችሁ? የሚለውን አጠር ያለ ውይይት አብረን እንወያያለን። ውይይታችሁን እስከ መጨረሻ ከኔ ጋር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁንላችሁ። አለ ወደ ውይይቱ አብረን። ታዲያስ የደም ግፊት ለመለካት ስታስቡ ከመለካታችሁ በፊት ለአምስት ደቂቃ ተረጋግታችሁ እረብት ማድረግና መቀመጥ አለባችሁ። ከዛ እንደዚሁም በተጨማሪ የደም ግፊት ከመለካታችሁ በፊት 30 ደቂቃ ቀደም ብላችሁ መተው ያለባችሁ ወይም ደግሞ ማድረግ የሌለባችሁ ነገር ካፌን ኮንተንት ያላቸው ለምሳሌ እንደ ቡና አይነት፣ ኮካ፣ የተለያዩ መጠጦች መጠጣት የለባችሁም። እንደዚሁም ደግሞ ሲጋራ ማጨስ የለባችሁም። የተለያየ የሰውነት እንቅስቃሴ ወይም ደግሞ ስፖርት ሊሆን ይችላል፣ እሱንም ማድረግ የለባችሁም። እዚህም በተጨማሪ ለጮንጋራችሁ ከበድ የሚል ምግብ ወይም የስጋ አይነት ምግብ ሊሆን ይችላል ከበድ የሚል ምግብ መመገብ የለባችሁ ማለት ነው። እንደዚሁም በተጨማሪ የደም ግፊት ከመለካታችሁ በፊት ሽንታችሁን ሸንታችሁ የሽንት ፊኛችሁ ንጹሕና ባዶ መሆን አለበት። ምክንያቱም የደም ግፊት ስትለኩ የሽንት ፊኛችሁ በጣም ሙሉ ከሆነና ሽንት የሚወጥራችሁ ከሆነ ያ የደም ግፊታችሁ በጣም እንዲጨምር ምክንያት ይሆናል ማለት ነው። ስለዚህ ቀደም ብላችሁ ሽንት መሽናት ያስፈልጋችኋል ማለት ነው። ሁለተኛው የደም ግፊት በምትለኩበት ሰዓት አቀማመጣችሁ ልክ እንደዚህ ከተቀመጣችሁ በኋላ መቀመጫ ላይ በትክክል ተቀምጣችሁ እግራችሁ ቀጥ ብሎ ሁለቱም እግር መሬት በደንብ መንካት አለበት። ከዛም በኋላ ወገባችሁ ወደ ኋላ ተደግፎ በትክክል መቀመጥ ያስፈልጋል ማለት ነው። ማድረግ የሌለባችሁ ነገር እግራችሁን አነባብራችሁ ወይም ደግሞ እግራችሁን አንዱን አንድ እግር ላይ አጠላልፋችሁ መቀመጥ የለባችሁ ማለት ነው። ሌላው ማድረግ ያለባችሁ ነገር ስትለኩ እጃችሁ ልክ እንደዚህ በትክክል በልባችሁ ስትሬት መሆን አለበት። ሶስተኛውና ዋናው ማወቅ ያለባችሁ ነገር አንዳንድ ሰው የደም ግፊት ሲለካ ከሚለካው ባለሙያ ጋር ወይም ደግሞ ከሌላ ሰው ጋር እያወራ ነው የሚለካው። ይሄ ግን መሆን የለበትም። የደም ግፊት ስትለኩ ሳይለንት መሆን ያስፈልጋል። ሌላው ነገር የምትለኩበት ካፍ ወይም ደግሞ የፒፒ አፓራተስ በጣም የሚወጥራችሁ ከሆነ፣ በሰውነታችሁ ልክ የማይሆን ከሆነ ትክክለኛ ሪዛልት አናገኝም ወይም ደግሞ ትክክለኛ ውጤት አናገኝም። ስለዚህ ሰውነታችሁ ወፍራም ከሆነ ተለቅ ያለ ቢፒ አፕራተስ ወይም ደግሞ ካፍ ያስፈልገናል። ቀጠንም የምትለው ከሆነ ደግሞ በጣም ትልቅ ቢፒ አፕራተስ ላይቹ ላይ የሚጠቀላል ከሆነ አሁንም ትክክለኛ ሪዛልት አናገኝም። በሰውነታችን ልክ ካፉ መሆን ያስፈልገዋል ማለት ነው። ሌላው ማወቅ ያለባችሁ ነገር በምትለኩበት ጊዜ ከዚህ ከኤልቦ ወይም ደሞ ከመታጠፊያው ከሁለት እስከ ሦስት ሴንቲሜትር ካፍ ወይም ደግሞ ቢፒ አፕራተስ ወደ ላይ ከፍ ማለት አለበት ከፍ ተብሎ ነው መታሰር ያለበት እንደዚሁም ደግሞ እቺ ገመዷ ቢፒ አፓራተስ ላይ ያለችው ገመድ እሷ እዚህ ትክክለኛ አርተሪ አርተሪ ላይ ማረፍ አለባት እዚህ መሀል ላይ ማረፍ ያስፈልጋታል ማለት ነው አንዳንድ ሰው ሲለካ እኪን ገመዷን ወደ ታኒ ዞር አድርገው ወይም ደግሞ ወደዛ አዙሮ ይለካል ግን ትክክለኛ እዚህ ላይ ማረፍ ያስፈልገዋል ማለት ነው እንደዚሁም ስትለኩ ከሁለት እስከ ሶስት ጊዜ በየአንድ ደቂቃ ልዩነት ደጋግማችሁ መለካት ያስፈልጋቸዋል ምክንያቱም አንድ ጊዜ ብቻ ለክተን ውጤቱ ይሄ ነው ብለን ለማስቀመጥ ትንሽ ሊያዳግተን ይችላል። አንዳንድ ሰው የመጀመሪያ ጊዜ ሲለካ ሊረበሽ ይችላል። ድንጋጤ ሊኖር ይችላል። ወይም ደግሞ ልክ እንደመጣ ሊለካ ይችላል እና ትክክለኛ ውጤት ላናገኝ እንችላለን። ስለዚህ ሁለቴ ወይም ደግሞ ሶስት ጊዜ ለክተን አፍሬጁን ማስቀመጥ አለብን። አራተኛው ማወቅ ያለባችሁ ነገር አንዳንድ ሰው በየግሉ በቤቱ ደምግፊቱን ይለካል። በዲጂታል ቢፒ መለካ መሆን አለበት፣ መለካት ያለባችሁ ዲጂታል ቢፒ አፕራት ሳለ በሱ ነው ራሳችሁን ቼክ ማድረግ ያለባችሁ። ታዲያ ስትለኩ ሁሌ በተመሳሳይ ሰዓት መሆን አለበት። ጠዋት ከሆነ ጠዋት፣ ማታም ከሆነ ማታ፣ ሁሌ በተመሳሳይ ሰዓት መለካት አለባችሁ። ከተለካችሁ በኋላ ደግሞ ሪከርድ ማድረግ አለባችሁ፣ የተለካችሁበት ሰዓትና ስንት በስንት እንደሆነ ሪዛልቱን ማስቀመጥ ያስፈልጋቸዋል። ነጊም ደግማችሁ ስትለኩ ምን ያክል ጨመረ ወይም ደግሞ ምን ያክል ቀነሰ የሚለው ለማወቅ ሪከርድ ግዴታ ነው፣ መመዝገብ አለባችሁ ማለት ነው። ታዲያ የደም ግፊት ስትለኩ ኖርማል አፍሬጅ መሆን ያለበት 120 በ80 ነው። ሌላኛው 120ው ሲስቶሊክ ይባላል፣ እስረኛው 80 ደግሞ ዲያስቶሊክ ብለን እንጠራዋለን ማለት ነው። ኖርማል 120 በ80 መሆን ያስፈልገዋል። ታዲያስ በምትለኩበት ወቅት ደም ማነስ ነው ወይም ደሞ ደም ግፊት ነው ብሎ ለማወቅ ስትለኩ መቶ ሀያ በሰማና የምንለው ሌላኛው መቶ ሀያው ወይም ደግሞ ሲስቶሊኩ ከዘጠና እስከ መቶ አርባ ድረስ ኖርማል ሬንጅ ውስጥ ነው ያለው፣ አፍሬጁ ግን መቶ ሀያ ነው። የታችኛው ዲያስቶሊኩ ደግሞ ሰማንያ ብለን የምንጠራው ከስልሳ እስከ ዘጠና ነው ሬንጁ ነገር ግን በአፍረጅ ስናስቀምጥ ሰማንያ ብለን እንጠራዋለን 120 በሰማንያ እንለዋለን ማለት ነው ስለዚህ የላኛው ሲያስቶሊኮ ወይም ደግሞ መቶ ሀያ ተብሎ የሚጠራው ከዘጠና እስከ መቶ አርባ መካከል መሆን አለበት የታችኛው ደግሞ ከስልሳ እስከ ዘጠና መካከል መሆን አለበት ታዲያ የደም ማነስ ነው ብለን ለመናገር የላኛው መቶ ሃያው ከዘጠና በታች ሲወርድ ነው። የታችኛው ሰማንያው ደግሞ ከስልሳ በታች ሲወርድ ነው። ይሄ የደም ማነስ ነው ብለን ማወቅ እንችላለን ማለት ነው። ታዲያስ በምትለኩበት ወቅት ይሄ የደም ግፊት ነው ብለን ለማስቀመጥ ሁለት ቦታ እናካፍለዋለን። ስቴጅ ዋን እና ስቴጅ ቱ ብለን ወይም ደግሞ ደረጃ አንድ እና ደረጃ ሁለት ብለን እናስቀምጣለን። ደረጃ አንድ ወይም ደግሞ የመጀመሪያው የደም ግፊት ነው ብለን የምንለው ይሄ 120 መሆን የነበረበት ከ130 እስከ 139 መካከል ሆኖ የታችኛው ደግሞ 80 መሆን የነበረበት ከ80 እስከ 89 ከሆነ ደረጃ አንድ ብለን እናስቀምጠዋለን። የደም ግፊቱ እየጀመረ ነው ማለት ነው። ታዲያስ በዚህ ወቅት እናንተ የደም ግፊት በዚህ ደረጃ ላይ ካለ አንዳንድ ነገሮችን ማወቅና ማስተካከል አለባችሁ። ለምሳሌ ቅድም ያልኳችሁ ካፌን ወይም ቡና ነገሮች፣ ኮካ የተለያዩ መጠጦችን ማስወገድ ያስፈልጋችኋል። ጫው የበዛበት ነገር ምናምን ማስወገድ ያስፈልጋችኋል። ምክንያቱም ቡና ወይም ደግሞ ካፌን የምታበዙ ከሆነ የደም ዝውውራችሁ ስቲሙሌት እንዲሆን እንዲነቃቃ፣ ቶሎ ቶሎ የደም ዝውውር እንዲኖርና ያኔ ደግሞ የደም ግፊት ፕሬጀሩ እንዲጨምር የደም ግፊት እንዲጨምር ያደርጋል ማለት ነው። እንደዚሁም ደግሞ ጨው የበዛበት ነገር ምናምን ስትበሉ ኪድኒ ላይ ወይም ደግሞ ሊቨር ላይ ችግር ያመጣል። አንዴ ኩላሊታችሁና ጉበታችሁ ከታመመ ልባችሁም ይጎዳል። ያኔ ደግሞ የደም ዝውውራችሁም ይዛባል። በዛ ወቅት ብለድ ፕሬጀር ይጨምራል ማለት ነው። ቀለል ቀለል ያለ የሰውነት እንቅስቃሴ ደግሞ ስፖርት መስራት ያስፈልጋቸዋል ማለት ነው። ጮማ የበዛበት ነገር መገብ የለባችሁም፣ ለኮሌስትሮል ያጋልጣችኋል። እሱ ደግሞ ጮማ የበዛበት ነገር ስትበሉ በደም ስራች ውስጥ ፋቲ እንዲከማች ወይም ደግሞ ስብ እንዲከማች ይሆንና የደም ቧንቧችሁ እንዲጠብ ያደርጋል። ያ የደም ቧንቧ ጠበበ ማለት ደግሞ በውስጡ የሚተላለፈው ደም ፍሪጀር እንዲኖረው ወይም ደግሞ ግፊት እንዲኖረው ይሆናል። ያኔ ለደም ግፊት ትጋለጣላችሁ ማለት ነው። ሁለተኛው ስቴጅ የደም ግፊት በምትለኩበት ሰዓት ከላይ መቶ ሃያ ኖርማል መሆን የነበረበት መቶ አርባ እና ከዛ በላይ ከሆነ እንደዚሁም ሰማንያ መሆን የነበረበት የታችኛው ዘጠና እና ከዛ በላይ የሚሆን ከሆነ ደረጃ ሁለት ነው። ይሄ ከፍ ብሏል ማለት ነው። ታዲያ እንደዚህ ከሆነ ክትትል ያስፈልጋቸዋል። ቼክአፕ ያስፈልጋቸዋል። በየጊዜው ወደ ጤና ተቋም በመሄድ ከዶክተራችሁ ጋር መማከር መነጋገር፣ እንደዚው የሚቀጥል ከሆነ ደግሞ በምን ጊዜ መድኃኒትን መጀመር እንዳለባችሁ መወያየት ያስፈልጋቸዋል ማለት ነው። ታዲያ ስለዛሬ ስለ ደም ግፊት አለካክ የተወያየ ነው፣ አጠር ያለ ውይይት ይህንን ይመስል ነበር። ምክንያቱም አንዳንድ ጊዜ የደም ግፊት ስንለካ ሳናውቅ ስህተቶችን እንስራለን። ይህን ስህተት ሳትሰሩ እንዴት ትክክለኛ የሆነውን የደም ግፊታችን መጠን ወይም ደግሞ ውጤት ማወቅ አለባቸው የሚለውን በትንሹ እንድታውቁ ነውና። እኔ ጋር ቆይታችሁን ስላደረጋችሁ በጣም ከልብ አመሰግናለሁ። ሳምንት በሌላ ፕሮግራም እንገናኛለን። እስከዚያውኑ ሰላምን፣ ቸር ሰንብቶ። በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንደዚሁም በኮመንት ሀሳብ አስተያየታችሁን ስጡኝ። መልካም ጊዜ ይሆንላችሁ።